ወሪሳ ክፍል ሶስት ጊያ አምጥቻለሁ፣ ግን እንዳሉኝ በር ላይ እንዳስቀመጥኩ ከና አባ ሞጭላፊዎቹ አንዱ ካይም በፈጠነ ቅልጣፌ ላጥብ ያደርገውስ። ባልቴቷ ቃል የገቡልኝን የኩይሳን ነገር ሊያጥፉት አይደል? አረ፣ እንዲያውም በተቃራኒው ጠላት የሆነው ኩይሳውን በለው ብለው እያሉ ሊገፋፉት ይችላሉ። ምን ባደርግ ይሻለኛል? በዚህ መካከል ደጃፊ ተቆረቆረ። ባልቴቷ የመጡ መስሎኝ ደስ አለኝ። የመጣው ሰው በበሩ ሳንቃ ስንጥቅ ውስጥ ጽላሎቱ ይታየኛል። እንደ ባልቴቷ ሹክክ ያለ ቅርጽ የለውም። ከደጃፌ ተርፎ ወደ ግድግዳው ገፋ ያለ ሰውነት አለው። ኩይሳው ይሆን? ደነገጥኩ። ደግሞ ተቆረቆረ። በሩን ገፋ አድርጎ ከመገንጠሉ በፊት ተነስቼ ከፈትኩ። ፊቱን ማየት ስላስፈራኝ አቀረቀርኩ። በሩ ስር ያስቀመጥኳት የታሰረች ፌስታል በሳንቃው የተጋፋች ሸርተት ስትል ኩይሳውን ፈርታ ገሸሽ የምትል መሰለችም ጥላው ሌሌ ተንጠርብቧል። ና አልኩ። ኩይሳው ሳይሆን እንደ ነጠላ አርብ እንጂ ውፍረት የሌላቸው አዛውንቱ ጆቢራው ናቸው። ቀለል አለኝ። ለጥቂት ጊዜ ተፋጠን ቆመ። ፊታቸው ሲቀርበኝ እንደማላቀው ገባኝ። የተኮፈሰ አፍንጫ አላቸው። ፊታቸው ላይ ጉብ ብሎ የሚታየው አፍንጫቸው እንደ አድባር ባይኖቻቸው፣ በቅንድቦቻቸው፣ በጆሮዎቻቸው ተከቧል። ቤት ለእንግድ አይባልም አሉኝ። እንደ ታሰረቹ ፌስታል ሸርተት ትብዬ መንገድ ለቀኩላቸው፣ ገቡ እንደ ቤት አከራይ ተንጠረበቡብ። ዙሪያ ገባውን በኩራት ገረመሙ። ንቀት ያደረባቸው መሰሉ። ቁጭ በሉ እንጂ አልኩ። ምን ላይ? የሽሙጥ ፈገግታ አሳዩ። እውነትም መቀመጫ ቀርቶ ለመቀመጫ የሚሆን እቃ እንኳን የለም። ብረት ድስቱን በአፉ ደፍቼ ለመቀመጫነት አመቻቸውት ቂጡ ጥላሸት በመሆኑ ግራ ተጋባ። አልጋው ጫፍ ላይ እንዲቀመጡ ጋበዝኳቸው። የተንዘረፈፈ ጋቢያቸውን እንደ ቀሚስ ሰብስበው ተቀመጡ። ዘመኑ ተበላሽቷል፣ ሲሉ ጀመሩ። ሁሉም የሰው ሀብት ማታሪ ሆኗል። ሁሉም ትዕግስት አጥቷል። ነፍስ በእጁ የሚያልፈው አፉ የሚያዳልጠው በስቷል። ትናንት ነው ከትናንት በስቲያ እንኳን ይህቺ ተጎራባች ሰደበች። ማን አልኩ እንዳልሰማ። ወይዘሮ ጉዶ የባልቴቷን ስም እስከዛሬ አላቅም ነበር። ምን ብለው? ምን ያላለችው ተወኝ እኔ ባልሆን ምላሴን አድጦት ክፉ በተናገርኩና ፈጣሪን ባስቀየምኩ ነበር፣ ያለፈ ማብራሪያቸው ትዝ አለኝ። ዝም ስድብ ኃጢአት እንደሆነ ከኔ ቀድሞ የተረዳ እንጂ እንደኔ የተገበረው የለም። ምላሴ በሰው ላይ አልፎ አያውቅም። ለምን ብዬ የሰደበኝ ቢኖር ለተሳዳቢ እንዲዳርገው እመኛለሁ። ይሄ ካልሆነም በእጅ ምልክት አንዳንድ አናዳጅ ነገሮችን ጣል አደርግበታለን። ከዚህ በተረፈ ምላሴ በሰው ክብር ላይ አልፎ አያውቅም። ሌላው ቀርቶ ምላሴን እንኳን በሰው ላይ አላወጣም። የእጅ ምልክቶችን ጣል ማድረግ ከአጢያት አልተጻፈምና በሱ እጠቀማለሁ። ግራ ብጋባም ጭንቅላቴን ባወንታ ነቀነኩ። የተቀመጥኩበትን ቆንጠጥ ቆንጠጥ አድርገው አደላደሉ። ጋቢያቸውንም ትከሻቸውን ከፍ ዝቅ አድርገው አመቻቹና ቀጠሉ። እኔ እንደሱ አይደለም። በስተርጅና ዘመኔ ፈጣሬን የሚያስቀይም ነገር አልሰራ፣ ወደሱ መሄጃዬ ደርሷል። እሷ ግን ስራዋ ሁሉ ሌላ ነው። ሆን ብላ ኃጢያት መስራቷ ሳያንስ ታሪካችንንም አዛባት ይዛለች። እንዴት በሰፊው ለማዳመጥ ቀልቤ ለወሬው ሰጥቼ የተደፋው ድስት ላይ ተቀመጥኩ። አሁን ለታ ለሌሎች የምትነፋውን ውሸት ታሪክ ብላ ደገመችልኝ። ተይ እንጂ ጉዱ አልኳት አለሳልሽ ይሄን ሰፈር የቆረቆረው አባ ወሪሳ አይደለም። በፊት አባ ቀማው በኋላ አባ ንጠቀው የተባለው የአጤ ምኒልክ ዘመነኛ ነው። አባ ወሪሳ እኮ የኖረው በአጤ አይለ ስላሴ ዘመን አሁን ነው አልኳት። አፍጥጣ ምን ሲደረግ አትልም። እሺ ተሆነ ሱነና ማን ቢወልድ ማን ሆኖ ነው አባ ወሪሳ ይሄን ሰፈር የቆረቆረው አልኳት። እዚህ ላይ ትክክል መጣች። ደረደረች ከአጤ ቴዎድሮስ ዘመን አንስታ በስትክክሉ መጣች። መጨረሻ ፈጠጠች። እንዴ አልኩኝ፣ በታሪኩ ተመስጬ። እንደ ነገስታቱ እነሱም የስልጣን ተዋረድ፣ እነሱስ ነገስታት አይደሉም ወይ? ምን ይጎላቸዋል? ሲያፈጡ ፈራው። ወሪሳ ሰፈር የተከሰስኩበት የአፍዳት፣ እንግዲህ ታሪክ የደረሰበት የመጀመሪያው ሌባ አባላፈው ነው በአጤ ቴዎድሮስ ዘመን ንጉሱ ፊት ቀርቦ ለእኛ ሙያ እውቅና ይሰጠው ስራችን ተመዝኖ እንሹም እንሸለም አለ ይባላል። አያባለፈው አሉ አጤ ቴዎድሮስ ተሆነ ሶነና ስንት ተከታይ አለህ? አስር ሺህ ደርሳሉ ጃን ሆይ አለ። ድንቅ ነው ድንቅ። ለዛሬው አንተን ሾመናል። ንሱ ቀሚስጡት ደሞ ደግሞ የጎበዝ አለቆችንና ተከታዮችን ተፊታችን እያቀረብ እንድታሾም እንድታሸልም ይሁን አሉት። አባ አለፈው ነገር ያውቃል። አጤው የዋዛ አይደሉ፣ ስንቱ ላፎቴ እጁን እንዳስቆረጡ ደርሶበታል። ኋላ ሹመቱንና ሽልማቱን ተቀብሎ ወደ ሰፈሩ በቀጣዩ ቀን ሁለት ጎበዝ አለቆቹንና ጥቂት ተከታዮቹን ወደ ንጉሱ ላከ። አሁንም አጤ ቴድሮስ እስኪጠራቀሙላቸው ሾመው ሸልመው ላኩ። አሁንም እንዲያው ጥቂት ከፊታቸው አስቀርቦ ንጉሱ መላው ዘራፊ እንዳይደነብራባቸው ሰግተው ሾመው ሸለሙና አባላፈውን ስትሉት፣ አንተም ደከምክ፣ ለኔም ስራ በዛህብኝ አንዴ የሚሸለሙና የሚሾሙትን ይዘህልኝና የሚል መልእክት ላኩበት። አባላፈው እንዲዋዛ ጭርሱኑ ጥቂት መላኩን ተወ። እሱ ደጅ አዝማች ተብሏል፣ በእሱ ስር ሁለት ግራዝማችና ሁለት ቀኝ አዝማች አሹማል። ከዚህ በላይ ምን ማረግ አለ? ንጉሱን ተላላ ስላደረጋቸው ተበሳጩ። ጫኑ ፈረሴን አሉ። አባታ ተቀናምጡልኝ ያ ሁሉ መኳንንት ሀይ ሀይ ብሎ አስቀራቸው እኛም በቃ ሞይ ተባለ ደግሞ ለዘራፊ ንጉስ ይዝመት ይ ለሚሰማውስ ደግ ነው ንሱ እጁን አስራችሁ አምጡልኝ ይባላል አባላፈው የት ሊገኝ እዚህ ሲሉት እዚ እዚያ ሲሉት እዚህ ነው እሱ እንደሆነ ያኔ ነው እንግዲህ የጎንደር አዝማሪ እንዲህ ብሎ የዘፈነው የታላ አፋልጉኝ ያን አባላፈው ከንጉስ ላይ ቀሚስ ያጭበረበረው ግሩም ነው አልኩ። ይህን ተ ትምህርቱ አላስገቡትም። ኧረ በጭራሽ አብደዋላ አባ ሞጭ ልፍም ተ ትምህርቱ የለም፣ የለም አባ መዝብርም እንዶ አባ መንትፍም የለም። ስሎት አባ ንጠቃውሳ ስሙንም ዛሬ መስማቴ ነው። አይ ኢትዮጵያ፣ አሁን አባ ንጠቀውን ያለ ሰውት፣ ዘነጊ ትልቅ ታሪክ ነበራቸው፣ አልኩ ለወሬ ቋምጪ እየተቁነጠነጥኩ። የተቀመጥኩበት ድስት ከመሬት ጋር እየተፋፋቀ ዘግናኝ ድምጽ አሰማ። የእሱን ያህል ማን ሰራ? ይሄ ሰፈራችን እኮ ፊት አባ ንጠቀው ነበረ! ታዲያ እንዴት ወሪሳ ተባለ? አጤ ኃይለ ስላሴ ናቸው አሉ። በንጉስ ሀገር አባ ንጠቀው ትሉ በሉ ቀይሮ አሉ አሉ። ያኔ የነበረው አባ ወሪሳ ነበረ፣ እሱ ቀየረው። ትርጉሙ ግን አንድ ነው። ንጉሱ ተላላ ናቸው እና ትዕዛዝ የተፈጠመ መስሏቸው ደስ ተሰኙ አሉ። ግሩም ነው አልኩ። ጨዋታው እንዳይቋረጥብኝ ለማበረታታት ያልኩት ነው ይህ ልቅ የአባን ጠቀውን አንድ ታሪክ ላጫውት፣ እሺ? ተቁነጠነጥኩ። ያ ዘግናኝ የድስት ድምጽ ተከተለ። አባን ጠቀው ባጤ ምኒልክ ገፈር ሳለ ያልተያዘ። አዎ፣ እሄታ ትምህርቱ ገብቷል እንዴ? አይ፣ ወይዘሮ ጉዶ ነግረውኛል። ብቻ አባ ወሪሳ ነው ያል። እሷን ተዋት ዘባራቂ ብሎ አፋቸውን ስላዳጠው አማተቡና ቀጠሉ። አባን ጠቀው ይች ቦታ ለማረፊያ ተሰጣው ቁጭ እንዳለ አጤ ሚኒሊክ አንድ አይነ ቁራኛ መደቡበት ይባላል። የአይነ ቁራኛ ዚዩ ያኖረ አባን ጠቀው ስርስር ይላል። ሲወጣ ማውጣት፣ ሲገባ መግባት። አረ ተወኝ ቢሉት ወዴት አላላውሳለም። በኋላ አንድ ቀን ስለ ዛር ወሬ አወራ፣ ስለ ውቃቢ ደገማ። አንዳንዱ ውቃቢ ምሱ ዝርፊያ ነው ምሱን ካጣ መላውን ሰው ይፈጃል አለው ሊፈራ ነው ጭራሽ እያንገራበበ ሳቀ ተው ኋላ አይሆንም ተውቃቤ ትጣላላችሁ ያሳብዳል ጨርቅን ጥለ ትበራለህ አለው ሌባ ውቃቢ ባገኘ እሱንም እቀፈድደዋለሁ አይልም ተጉለቴ ነው እቀፈድደዋለሁ ማለቱ ነው ኋላ ልና ያለ አባ ንጠቃው ተጎን ታገኘዋለህ ቃል ላይ አባን ጠቃው ረጅም አጠና አምጡልኝ ብሎ አዘዘ። አጠናውን ሰንጥቆ አቀጠነና ጫፉ ላይ ከአጠናው ለአመል ስፋት ያላት ቆርቆሮ መታበት። ተጉለቴው ለእዳሪ ሲወጣ አጠናውን ይዞ ተከተለው። እስኪ እስኪቀመጥ ከበስተኋላው አድፍጦ ደበቀ። ቁምጣውን አውልቆ ቁጥጥ ሲል አባን ጠቃው አጠናውን ሰደድ አድርጎ ቆርቆሮውን ስሩ አስቀመጠ። ክል እንደረጋሽ ሲያረጋግጥ ዝም ብሎ ጠበቀ። ሰውየው ተጸዳርቶ እንደጨረሰ አጠናውን አንስቶ የተደበቀበት አኖረው። ሰውየው ቁምጣውን ታጥቆ መለስ ሲል አሩን አጣው፣ ደነገጠ። ታዲያ የት ሄደ? በእግሩ ቢዳብስ የለም፣ ቂጢጥ ብሎ ቢመለከት አልታየህ አለ። በቃ ጮኸ፣ አርቼ ጠፋ አለ እራሱ ማመን ተሳነ። ጉድ ጉድ ማለት አበዛ። አሩ ተገኛ ወሪሳዎች መጠየቅ አበዙበት፣ ማላገጫ ሆነ። የለም ጠፋ እያለ ይመልሳል። ከሩሁ እንዳልሆነ አባ ንጠቀው ገብቶታል። እውነትም ወርም ሳይደፍን ጨርቁን ጥሎ አበደ። በዚህም ለአባ ንጠቀው ተዘፈነ። የአባ ንጠቀው ልጅ የአባ መንትፈው ልጅ አባን ንጠቀው ጠላቱን አርሰርቆ የሚያሳብደው። ሁለታችንም ተያይዘን ሳቅ። እንግዲህ የመጣው ወጪ አውጥተሃል ብለው ለመሄድ ተነሱ። እኔም ለመሰናበት ተነሳሁ። የተቀመጥኩበት እንድስት ገርመም አድርገው ተጥላሸቱን የተቀመጥክ አሉኝ። አየኔ ነገር ተዋንተልሽ ተቀልብሁን ብለው ጨርቃም ጣል አራግፍልህ አሉኝ። እኔ አራግፈዋለሁ ጥላሸት ሲራገፍ ዘዴ አለው። ይልቅ ዙር ብለው ደረቴን ደገፍ አድርገው አራገፉልኝ። በልደናደር እንዲሁ ሲመቸኝ እየመጣው አጫውታለሁ ብለው ወጥተው ሄዱ። የነገሩኝ ታሪክ አዝናንቶኛል። አሁን እኔ ምኔ ነው የአማርኛ አስተማሪ። ለዛቸው፣ እውቀታቸው፣ ማስታወሳቸው አንዳች ነገር አይኔን ቀለለው። ከቀልቤ ሆኜ ስቀን በፌስታል ያሰርኩት ልብስ የለም ክውብዬ ቀረ። የደነገጠችው ልቤ ስትንፈራግጥ ቦርሴን አስታወሰችኝ። እጄን ስሰድ የለም ለኩይሳ ለመስጠት ያዘጋጀሁት ብር እዚያ ውስጥ ነበረ። በተስፋ መቁረጥ መሬት ላይ ቁጭ አልኩ። አንድ ለእናቱ እዳና ገል ተሸራርፎ ያልቃል ይባላል። ታዲያ የገንዘብ እዳ እንጂ ያ ፍዳ አይደለም ተሸራርፎ የሚያልቀው። በገንዘብ ወይም በንብረት ለመጣ ጥቂት በስጠት ከማለት ውጪ ይሁነኝ ብዬ ስናደድ የምውል ሰው አይደለም። የትናንቱ ያዛውንቱ ድርጊት ግን አብሮኝ አደረ። ተወኝ ብለው ሊተወኝ አልቻለም። ከሆድ አሎጣ ብለው ሳጉላሉ ያደርኩት የፌስታሉ ጉዳይ ነበር። አሮጊቷ ይህንን ሲሰሙ ከኩይ ሰው ጋር አወሸካክተው ያጋድሉኛል። ተስፋ መቁረጥ ተጫጫ ነው። ወደ ስራ ልሄድ ራስጌ ያኖርኩትን ሱሪ ባየው ቂጡ እንደጠለሸ ነው። ቅያሬ የለኝ። የግዴን ከስራ ልቀር ለከሳቱ ክፍለ ጊዜ እንዲደርስልኝ አለቅልቅ ያሰጠውት ቂላይ ድለው እጪማ ሰጠው እዛው ቤቴ ውስጥ አልጌ ግርጌ ላይ አሰጠውት። ያ ከአይኔ የፈጠነ ከምናምን የቀጠነ ጎረቤቴ ትጉስ ስላለኝ ሱሬን በአይነ ቁራኛ መጠባበቅ ያስኩ። እዚያው አልጋው ላይ ቁጭ ብዬ አይኔን ሳላረግብ እጠብቃለሁ። በመሃሉ ሱሪው ከመድረቁ በፊት ያፈጠጥኩበት አይኔ ደረቀ። ጨፈን ጨፈን አድርጌ አረጣጠኩና ለማፍጠጥ ስዘጋጅ ማፍጨጤን አጣሁት። አላመንኩ። አይኔን አሸት አሸት አድርጌ በድጋሚ ብመለከት የተለወጠ ነገር የለም። እርጥብ ሱሬ አንድያ ሱሬ መከራዬ! እራሴን ተጠራጠርኩ። ራሴ ከኒውሌ ካልሰረቀ በቀር ዝር ያለ ሰው አልነበረም። ብድግብዬ ብዬ ራሴን ወደ ውጭ አሰገኩ። ወፍ የለም ወሪ፣ ሰዎች ለስራ የሚጣደፉን ሊያጣድፉ ተሰማርተዋል። ታዲያ አሩ እንደተሰረቀበት ተጉለቴ ማበድ ከጀለ። ሁለተኛ ግፍ ልብሴን ይገፍ ጀርበዬን ይገርፍ አሉ ሽኮኮ ረፋዱ ላይ የማማ ጉዶ ጉዶ የልጅ ልጅ ልጃቸው መጣ። እጁን ኪሱ ከቶ እያፏጨ ነበር። በቅጡ መናገር ሳይችል ማፏጨት ገረመ። ጭንቅላቴን ብቻ ከበራ አውጥቼ ጠራሁት። አቡሽ መጣ። ሱሪ አይታ እንደ ትልቅ ሰው ታዝቦኝ ሄደ። በገዛ እጄ የአፍዴይን አጠናከርኩት። ስጋት ገባኝ። ጥቂት ቆይተው እማማ ጉዴ በሩን ቆረቆሩና ቤቶች ስራ ሊድክም እንዲህ አሉ ራቁቴን ስለሆንኩ እንዳይገቡ በሩን ተደግፌ ያነጋገርኳቸው። ምን ይሄዳለው? ሱሬን አጥቤ ከቤቴ ባሰጣው እየዘፈንኩ ነው እንዴ? እራሴን ታዘብኩት። ሱሬን አጥቤ ከደጇ ባሰጣው ወዳኝ ነው መሰለኝ። ተራምዳ አለፈች። የቂሎችን ዘፈን ነው። እኔስ ምንድን ነኝ? እንደ መነጫነጭ ከጀለኝና የሆነውን ሁሉ ለማማ ጉዶ ነገርኳቸው። ጥቂት ብር አለ ልግባይ ሳሉ ያሉበት ሆኖ ጠየቁኝ ኧረ የለኝም፣ እሱንም ትናንት ብዬ ዝም አልኩ። የፌስታሉ ጉድ ሊዝ ረከረክና እማማ ጉዶ ሊያስቆጣ ሆነ። ግድ የለም እኔ አበድርህና እሽኮኮ ገዝቶ ሊመጣል አሉ። ሽኮኮ? እሱ ደግሞ ማን ነው? የተኮነነሽ ነፍስ ከሲኦል ያመጣልሃል። ቆይ ልጥራለን። ስለዚህ ደላላ የሰማ ይመስለኛል። እዚያ ጫት ቤት። አዎ ልክ ነው። የወሪሳ ደላላ እሱ ነው። እማማ ጉዶ እንዳሉት ጥንት ሌባ ነበር። አሁን ግን ድለላ አበልጦበታል። ክፍት ቤት እንኳን ካገኘ ዘው የሚለው ለመስረቅ ሳይሆን ለመደለል ነው ይባላል። ዋጋ ያወጣል ያለውን ዕቃ ያነሳና ይወጣል። መስረቁ አይደለም መደለሉ ነው። አዙሮ ሽጦ እቃ ወደ ጠፋበት ሰው ይሄድና ይህን ያህል ተሽጧል፣ የድለሌን ይህን ያህል ቀንሻለሁ ብሎ የሚደርሰውን ይሰጠዋል አሉ። እማማ ጉዶ ሽኮኮን አስከትለው መጡ። በበሩ ስንጥቅ አየሁት። እሽኮኮ የቆላ እንጨት ይመስላል። ሁለመናው ተንጨፍርሯል። እርጥበት አይታይበትም። አይኑ እንኳን የደረቀ ነው። ምን አስቸኮለው? ይላል ሲሸጥ የሚደርሰ ይሰጠዋል። ስለማን እንደሚያወራ ግራ ገባኝ። አስጥቼዋለሁ፣ እንደተሸጠ አምጥቼ አፍንጫው ላይ ወረውርለታለሁ። የእኔ ጉድ ነው፣ ሱሬን ከአይኔ ስር ላፍ ያደረገኝ አይነደረቁ ሽኮኮ ኖሯል። ከሆነ በላይ መበሳጨት ምን ሊፈይድ? ደግነቱ ሱሬው አልተሸጠም። ከሽኮኮ ጋር ተደራድሬ የድለለውን አስር ብር ከማማ ጉዶ ተበድሬ ሰጠው። ሱሬን አንድ ለእናቱ ሱሬን ከሽኮኮ እጅ ተረከብኩ። ገና አልደረቀም። የት ላስጣው? ከሌለ እስኪ ሰርቁኝ፣ አጥልቄው ይድረቅ በሚለው ወሰንኩ። እስከ ሳምንት ቻው።